ሰላም አለኩም ረመቱላ ወበረካቱ የሚለው አብረሽ ማለት ነው እንዴ። ደስተኛ አንቱን አቱን አንተና እንጂ ማወቅ ያለብህ ወደ እኔ ስለሆን እንዴ፣ ላንተ ሚነግሩ ሁሉ ይሄን ነገር ታምጣ ለሚያስጠላኝ ባሪክ ማለኛ ደስተኛ ሆናችሁ ስትመጡ በጣም ነው ደስ ይመስለናል። እና ደግሞ ቼክ አፕ ምናምን ቼክ አፕ አድርገን በፊት ጉጉት አልነበረም እንዴ። አልትራሳውንድ ሲነሳ ነው ጉጉት ሚኖርክ። በጣም ነው እኮ የሚገርመው። በነገራችን ላይ ያው ሩታ ግን ደስ ብሎኛል። የምትመልሻቸው መልሶች ያው ልክ ልኩ ነው የምትነግሪው ማለት ነው እና ያው ልክ ልክን በመንገሯ ደስ ብሎናል ማለት ነው። እና ሲደብረኝ ሲከፋኝ፣ ኧረ እባክህ ሲደብርክና ሲከፋክ ነው እሷ የምትፈልጋት። አጃቢዎች ውሾች የት ሄዱ? የአንተ ማለት ነው። የእርሜላ የት ሄደች? ጠዋት እየተላላጣችሁ አልነበረ እንዴ? እኔ የምለው ጠዋት የሚለቀው ሌላ ቪዲዮ እዚህ ጋር መቶ ሌላ ሰው በጣም እኮ ነው የሚያስጠላው። የምር እኔ ግን እንዴት ነው የተሰጠክ እኛው እንትን ማለት ነው። ማስመሰል በጣም ነው የሚገርመኝ የምር እና ሲደብረኝ ሰምቷቸዋል። ሲደብረኝ ሲከፋኝ መጥራት እችላለሁ። ስትወልድ ብቻ ነው እንድትመጣ የፈቀድኩት። ልክ ስትለው ሲደብረኝ መብቴ ነው እጠራሻለሁ። እንዴ ማን መብት ሰጠክ? እሷ ያንተ መደበሪያ ናት እንዴ? ሩታዬ፣ እንዳሰሚው አትስሚ፣ በፍጹም ማለት ነው። መደበሪያውማ አትሁኚ። ያው መደበሪያው አለች አይደል? እንዴ የት ሄዳበት ነው የቴደች በማወሰደብክ እና፣ በነገራችን ላይ የሆነ ሰዓት ላይ የሆነ ሰዓት ላይ እያሳቀ ነበረ ሴቶች ያው እያለ በጣም ፈታ ያደርጋል። አንዳንድ ንግግር አንዳንድ ንግግር ቦታ ላይ ደግሞ ያስጠላል ማለት ነው። በጣም የሚያስጠላ ነገር ይናገራል። እኛ ማንም እኮ የሚቃጠል የለም። ደስተኛ ሆናችሁ ስትመጡ በጣም ነው ደስ ይላል። እኔ በነገራችን ላይ ደስ ነው የሚለኝ ደስ ነው የሚለኝ ግን የሆነ አንዳንድ የምትናገረውን ነገር አታውቅም፣ በጣም ያስጠላል። እና ሲደብረኝ፣ ሚስትክ እንዴት ሲደብርክ ትፈልጋታለህ? ያኒ ባዘንም በደስታም አጠገብ ልትሆን ይገባል። ግን አንተ ደግሞ ተላላት ክብን ማለት ነው። አብርሽ ተላላት ክብን የምር ግራ አጋባን እኮ እኛ የቱን እንመን? ያንን የቲክቶኩን እንመን ወይስ የዩቱብን እንመን? ግራ ቀባን እኮ። ላይ ሌላ ሰው ነክ ቲክቶክ ላይ ሌላ ሰው ነክ እንዴት እንመንግ? ጠዋታው ኬርሚላ ጋር ነጭ በነጭ ለብሰክ ነው የመጣው ዛሬ ደግሞ ከሩታ ጋ ነጭ በነጭ ለብሰክ መጣ በቪዲዮ ማለት ነው። እና በነገራችን ላይ ፋሚ የኛው ቪዲዮ ቪዲዮ ነው ማለት ነው። ሩታ ተለቆ ተቀይሯል። ይህ አይደለም የሩታ ጸጉር እና መረጃዎች ይደርሱናል ማለት ነው። እና ብዙ ምንትናት በላት ትጨናነቅ ማለት ነው። እና ቤተሰብ ዛሬ ያው በጣም ደስ ይላል። በጣም ነው ደስ የሚለው እንደዚህ ሆናችሁ ስለመጣችሁ። ሩታዬ ደግሞ በሰላም ወልደሽ የምትገላገይ ያደርግሽ ማለት ነው። በሰላም ወልደሽ በጀርባሽ ያደርግልሽ ልጅሽን። ወለደች እንጂ ታመመች የሚባል ወሬ አንስማ። እና ያው ሁሌም ደስተኛ ሆናችሁ በማላችሁ ሰው ባታዝገቡ፣ ስቃችሁ እንደዚህ ሆናችሁ ብትመጡ እኛ ራሱ በጣም ነው ደስ የሚላል ማለት ነው። ግን እናንተ ደግሞ ያው የመረጣችሁትን መርጣችሁታል። ምንም ማድረግ አይቻልም። እና አብርሽም ያው አንዳንዴ ህፃን ህፃን ያደርጋል ይመስለኛል፣ ህፃን ህፃን ያደርገዋል። እና አትፍረዱበት፣ ልጅነት አለበት። ለዛ ነው ህፃን ነኝ እያለ አይደል? ገና ለተደረሱ አልደረስኩም እያለ ስለሆነ ሳልድርስን ያገባት እያለ ስለሆነ ማለት ነው። ህፃን ነው በቃ ገና ህፃን ማሙሽዬ ነው። ጡጥ ያስፈልገዋል ማለት ነው። አሁን ከልጁ ጋር ለሁለት ሩታ እንግዲህ ፈርዶብሻል። ሁለት ህፃን ታሳድጊያለሽ ማለት ነው። እና ፈጣሪ ይሁንልሽ እና ፈጣሪ በሰላም ይገላግልሽ። የእኔ ቆንጆ ሰላም ሁኑልኝ። እኛ ደስ በኔ ደስ ብሎኛል። በነገራችን ላይ እንደዚ ሆናችሁ ስለመጣችሁ